አይችልሽም ተደራጁ እኮ ጋይስ፣ ሰው ግን ያስቀኛል። ለአንድ ሳምንት እኮ ነው። አስር ሺህም ሰው አያችሁ፣ ሁለት ሺህም ሰው አያችሁ፣ ለአንድ ሳምንት ወከባ አለ። ከዛ በኋላ ከበደ እናንተና ደግሞ ተለያዩ፣ ተጣሉ፣ አሉባልታሱን ደግሞ ይዛችሁ ታወራላችሁ። ለአንድ ሳምንት ስለሆነ ምንም ጣጣ የለውም። አንድ ሴት ግን አንድ ሴት ግን ስሜን ታንሳ እኔን አያርገኝ። እንደዚህ በቀላሉ ማወር አይደለውም። ከአመጋገበሽ እስካበላልሽ፣ እስከ ባልሽ፣ እስከ ልጅሽ፣ እስካወላለድሽ፣ እስከ ሄድሽበት ሀገር አይቀረኝ፣ አይቀረኝ። ጠብቅኝ አዳሜ። ስሜን አንድ ሲያንሳ ሳይደርሱባችሁ የምትመጡ ሰዎች እኔን አያርገኝ፣ ያርገኝ ይሄን ይ በጣም ኖክ የተቃጠሉት በቃ ልታረቃቸዋል አዩ አዩ አዩ ልታረቃቸው አልቻሉም። ቤታቸው ሊሄድ አልቻሉም። እነሱ የሚደርሱበት ቦታ አልደርስም። ልርመጠመጥ አልቻልኩም። በቃ ያ ኖክ ያቃጠላቸው የኔ አንዳንዶቻችሁ ማለት ነው። ዛሬም ጠዋት አፋችሁን ስትከፍቱ አንዳንዶቻችሁ ያለፍኳችሁ ፈርቻችሁ ዓለም ታቁኛላችሁ። ግን አንዳንድ ሰው በቃ የሆነበት ሰው ለመወደድ ሲል የሆነን ሰው ማስቀየም። እኔ የታዘብኩት ይህን አይታችኋል። ግን አንዳንድ ሰው እስኪ ቁጭ ብላችሁ ታዘቡን። ያው ማንም ሰው አልለካውም። ብዙም ቲክቶክ አልገባም ምናምን፣ ከዚህ በኋላ በየቀኑ ነው የምገባው። ይህን የሚያሳብዳችሁ ሰዎች አላችሁ፣ ግን ቁጭ ብዬ ሳይ ስማቸውን አልጠራው አልነካው። በአሽሙር ቁጭ ብለው እንደ መንደርተኛ ሴተኛ አዳሪ በአሽሙር ማውራት ምናምን ምናምን። እናንተ ለማሽቃበ ለመታረቅ ለመወደድ እኮ ተብሎ ያልነካችሁን ያከበራችሁን ሰው እኮ ክብራችሁን ክብር የሰጣችሁን ሰው ሌሎቻችሁ ሌሎቹ ሸርሙጣ ሸሌ ሴተኛ አዳሪ ቆሻሻ ልጆቻችሁ ምናችሁን ሲሰድብ የነበረ ሰው አጣችሁ። ቂጥ እየላሳችሁ ያላችሁ ሰዎች ወደ ለመታረቅ ለማሽቃበጥ ብላችሁ እኔም መሳደብ አይጠበቅባችሁ እኔም መሳደእኔም መሳደም ወይኔ ለመሳደም አፋችሁ ማሾላ ላይ አይጠበቅባችሁ። አለቀ መከበር በከንፈር ነው። ሰው ሲያከብራችሁ ለቢዝነስ ገንዘብ አይነው ገንዘብ ሰርታችሁ ቤት መኪና ምናምን ልጆቻችሁ እንደምትመግቡ ይረዳል። ከዛ በላይ ግን ክብር የሚባል ነገር አለ። እኔ ክብራቸውን ለገንዘብ የሸጡ ናቸው። እቴቴ እየሰደብን እና ዲያ ምንድን ነው ስራው መረጋገጥና ሳደ ጋይስ፣ እግዚአብሔር ምስክሬ ነው። ሴት ሆና ትስደበኝ አልኳችሁ። ሴት ሆና ትስደበኝ እንዴት አርጌ በልጇ? እንዴት እግዚአብሔር ምስክሬ ነው። እኔ ያርግ ያን ቀን ነው እኔ ልጅ ምናም ምናም እንደውም አልናገርም አይደል? ያን ቀን ነው የምታዩን ሰይጣኔ። ያን ቀን ነው የምታዩት ሰይጣኔ፣ እንዴት እንደማሳብዳችሁን እኔ ነኝ የማውቀው እግዚአብሔርን ጋይስ አልቻሉኝም። ተደራጁ እኮ ላይክ ተደራጁ እኮ እንዲህ ለአንድ ቤታ ለአንድ ቤታ ተደራጁ እኮ በቃ ምናምን ኧረ ኧረ እኔ እኔ ምንም ቢባል ድንጋይ ይሆኛል። ደግሞም ራሴ ራሴ ብዬ ነው ከተኳቸው ሰዎች ራሴ በራሴ ራሴ በራሴ አልፈልግም ያልኳቸው ሰዎች ናቸው። አልፈልግም ልጅ እንዳትናገሪ እኔ ለአባቴ ልጅ ነኝ ነ ቆንጆ እኔም ብታከብሬ አሁን አባቴ እኔን ስትናገር ልጄን ለምን ያሳደግኳት ልጄ ለስንት የጠበቅኳት ልጄ ይህን ያለ ብለው የሚሰድቧት ብሎ አባቴ ይከፈዋል እናቴ ይከፋታል ወንድም እህቶቼ ይከፋቸዋል ገባሽ እንደዛ ሁኑ ለአባቴ መጨነቅ አለባቸው ለእኔ አባት የማይጨነቁ ከሆነ እኔ ለልጆቻቸው አልጨነቅም ቤተሰብ አለኝ እ የወለዴን ቤተሰብ አለ እኔን ስትሰድቡ የሚያዝን አባት አለኝ ልጁን ስትሰድቡ አያችሁ ስለዛ እናንተም መከበር በከንፈር ነው። ልጆቻችሁ እንዳይሰደቡ ከፈለጋችሁ ሰው ላይ ያልደረሳችሁ ላይ አትድረሱ። ለገንዘብ ቢሆንም ዋጥ አድርጋችሁ ያዙት። ሰው ቀኑ ሙሉ ሲሰድባችሁ የሚውል አለ። ሳከብራችሁ ፍራችሁ አይደለም እግዚአብሔርን ጋ ሳከብራችሁ። አንዳንድ ሰዎች ፍራችሁ አይደለም፣ ፈርቻችሁ አይደለም፣ ንቅያችሁ ነው። ምላሴን ታቁታላችሁ። ከዚህ በፊት እንዴት ቪዲዮ እየሰራው ሳር በደብድ እንደነበር ወደኋላ ልመለስ ብዬ ነው ስሳደብ ደግሞ እንደዚህ እንደ በፊቱ አይደለም። ሙድ እያስኩ ነው፣ መከተክታችሁ ሙድ እያስኩ በተግባር እንዴት እንዴት ልጆቻችሁ እንደምታደርጉ ምናምን። ሴት ሆነሽ ሴት ልጅ በዛ ልክ ስትሰደብ አፍሽን ከፍተሽ ዛሬ ደግሞ የመተሽ ትሰድቢያለሽ። አየሽ፣ ተጽዕኖ ያደረብሽ፣ እንልከፍሽ ብሎ በኳስ አናትሽን የሚልሽ ልጥበስሽ ብሎ በዘነዘና ሁለት ጭንቅላትሽ የሚሰነጥቅሽ አይነት ሴት ነሽ። ሴት ስትሆኚ ለራስሽ ቁሚ። አህያ አህያ ልጅ ለምጣም ጉጣም እንዲህ እየሰደብኳችሁ ልንገራችሁ እንዴ? ለራሳችሁ ቁሙ፣ ሴቶች፣ እናንተ አህዮች፣ ለራሳችሁ ቁሙ። ወንድ ይሄ ወንድ አይደለም የሚቀርታ። ብዙ ወንዶች አይቻለሁ፣ ግን ይሄ የወንድ ሴተኛ ዳሪ ቁጭ ብሎ ሴትን ሲሳደብ፣ ሴት ልጅ የለም፣ ሴት እህት የለም። ምራፍ የምትቀደው ብለሽ እንደመቆም መተሽ እኔ ልትሰድብ ትፈልጊያለሽ? ቢከዝ ተጽዕኖ አድሮብሻል። በቴስታ ስትደበደቢ አይንሽ ተጎልጉሎ ሲወጣ ያደግሽ ነሽ። እኔ ደግሞ ወንድ ነው ያሳደገኝ በክብርሽ አትደራደሪ ቁም። ያለው ወንድን ያሳደገኝ፣ ወንድን ያሳደገኝ። ለዛን ያልቻላችሁ የተደራጃችሁት እንጂ ሌላ ምንም የለም። ኤኒዌይ ሴነ የምለው የመጨረሻ አንድ ሰው ስሜን ካነሳ ሺር አድርጉልኝ። እንትና ሰደበ፣ ሰደበ ሳይሆን ቆርጣችሁ ላኩልኝ። አለቀ። ቀንብሽ ወይ እንዲ አሁን እኔ አሁን አምኛ በደንብ ነው ያወቅኩትኝ። በየቀኑ ስሜን ማንሳት ይሄ ቅናቻ ጥንትን ነው፣ ቅናት ነው ሊጥሉኝ አልቻሉ። ገባችሁ? እንደውም ወይ ጉድ ለአምስት ሉ እንደውም ወይኔ ወይኔ፣ ገና ገና ብዙ መሄድበት አለ። ወይኔ ግን አንዳንድ ሰው ግን አስመሳይ ነው፣ አስመሳይ ነው፣ አስመሳይ ነው። እኔ ያ እኔ ሁልጊዜም እንደሚገርመኝ ታውቃላችሁ፣ ሲሰደቡ፣ ሲንቋሸሹ ያልቆሙላቸው ሰዎች ጋር ነው የሚያሽቃብጡትኝ። እግዚአብሔር ምስክሬ ነው። እኔ የሆነ ነገር እንኳን ሳይ ይሄ ትክክል አይደለም ብዬ እግዚአብሔርን አልኳችሁ። ያ እኔን አልኳችሁ፣ ስሜን ትጥራ ነው የምላችሁ ስሜንት ትጥራ። እንዲያው አንድ ስሜን ታንሳ፣ ስሜን ታንሳና ስለ እኔ ታውራ። እኔ ቤት አይደለሁም። እኔ ቤት አይደለሁም ስታማት የነበረውን ሰው ነው በሪከርድ ማውጣላት። እኔ ቤት አይደለሁም ስታማት የነበረውን ካሽቃበጣችሁ፣ በትክክል እንትን በሉ ስታሙ የነበረውን። እኔ እንደ እናንተ አይደለሁም። ኖ ጋይስ አልተዋትም። እግዚአብሔር ምስክሬ ነው የምላችሁ። ምን እንትናየች ሳነካት ስሜን ታንሳ ና አያርገኝ፣ እግዚአብሔርን ስሜን ታንሳ። አዎ እመቤት፣ በጣም ነው የቀናውት፣ በጣም እመቤትዬ። እንደው ስም በአስራ ዘጠኝ አስራ አምስት የቀረ አመተ ምህረት ላይ ስምል ዘንድሮም አለ፣ እመቤት፣ እመቤትዬ፣ ይሄ ስም አለ አሁንም፣ እመቤትዬ፣ ይሄ ስም አለ አሁንም። ጊዜው ሄዷል እኮ ቀይሪ ምቀኝነቱ ነው ያስቸግራቸው። ግን ያስቸግራቸው። በግ ብቻችሁን እየበላችሁ ታዲያ እንዴት አትቀኑ እንዴ? አንድ ሙሉ በግ ነው የምትበሉት። እንዲያው እግዚአብሔር ምስክሬ ነው፣ ወንድ የሚያስቀና አንድ ሙሉ በግ ነው። ታዲያ እኔ እኮ እኔ እኮ እኔ እኮ የተቃጠላችሁት ኤዲት ምናምን የምታደርጉትን እኮ ስላወጣሁባችሁ ነው። አታደርጉ በራሳችሁ ኤዲት ማድረግ ምናምን፣ ጎነትን አሳዩ። ጎንደሬ ከሀጂ አይደለም ጎንደሬ እንደሌለባችሁ የተናገሩት እውነት ነው። ጎንደሬ ነኝ፣ ጎንደሬ ነኝ። በአፍ አይደለም። ኑሯችሁ አሳዩትኝ፣ ጎንደሬ ኑሯችሁ አሳዩትኝ። ነኝ በማለት ሳይሆን ኖራችሁ ቤት ታዛር ወይ ብቃት እኮ ነው ባልታዛር መሆኑ እኛ እንደሌሎቹ አይደለም። ተነስተን ዳቧችንን እንታጠባት፣ ነቅረቅ እናርገው። ዳቧችን እንታጠባት። ጋይስ ሀሜት እድሜ ልካቸውን

ለውዳችሁ ተገዥ ስለሆናችሁ ለዛ ነው። ሌላ ማን ይናገራችሁ? አሁንማ በስሱ ነው እናቴ፣ በስሱ ነው። አይዞሽ በቃ አይዞ ለራስክ ኔጌታ አይዞ ለራስክ እየታ አላጣኸው። ጾሙ ነው ግን ያፈላባቸውን የጾም እንደሆነ ያስታግሳል የሚባለ ምንም ብትሉኝ ባይዘወይ ክርስቶስን አልበሸቅም አልኳቸው እኮ። አለፈ ያ የመበሸቂያ ጊዜ፣ አልፏል፣ አልፏል። ይህ አዲስ ሙዳችሁ ነው ሰሞኑን ያመጣችሁት ስለሆነ ለሳምንት ነው፣ ያልፋል ማያልፍ ነገር የለ። እኔ እንደማንም መሰልኩ? እንዴ ባላቸውን ፈተው ዙጥ ዙጥ እንደሚሉት መሰልኩ እኔ ቤት ታልኩክ። መቼም ቆሜ ስንዘላዘል አታየኝም። ይናፍቃል፣ ይናፍቃል። ማአት ቪዲዮ እኮ ለቀቀ። ቆመች፣ ሞፊያ ቆመች፣ ቆመች፣ እንዲህ አለች፣ ቆመች። የኔ እንትን እንዴት እንዳስጨነቃቸው ራሱ አላውቅም። ፍቅሮቼ፣ ማሮቼ ውዶቼ ሀቢባን ደግሞ በእናታችሁ ሜን ምስኪን ሀቢባን፣ ኧረ ተው! አካውንቷን የእኔ አካውንት ትልቁ ሊዘጋ ነው። ቢዘጋም ችግር የለውም፣ ኦልሬዲ ስሜ ገብቷል የቲክቶክ ማህበር ላይ። ቢዘጋም ችግር የለም፣ በዚህ ይጠቀማለሁ። ጡት የቀነሰ ማርያምን አይንክ ስለከሰ ጡት ያው ነው አልኳቸው ቅድመ ጡትሽ ብላችኋለ እንደ ገልጭ የምናባ ጡት ወርዶ ብዬ ሳሳያቸው አይደል በዛ አካውንት የዘጋ ቅድም ጦቴ እነዚህ ሳሳይ ነው ቲክቶክ ለሶስት ቀን ደርግሞ ይዘጋልኝ። እወይ እረስችው ጌታ ሆይ ድረስ አንተ እረስቸው እንደ ቅድሙ ጡት ሄድ ገልጬ ላሳያቸው። እግዚአብሔር አዳነኝ። በቃችሁ፣ አመሰግናለሁ። አያስፈልግም። እግዚአብሔር ይስጠልን። እናንተ ግን እግዚአብሔር እንጋይ አምሮብኛል። እንዳማረብኛው በቁትኝ። በጣም በጣም በጣም በጣም ያልደረስኩባቸው ሰዎች ሲንጫጩ ሳይ ነው። አባቴ ሙት። ከዚህ በፊት ሲሳደቡ የነበሩ ሰዎች ያው ተሳዳቢ ናቸው ምናምን አህያ ናቸው፣ ይራገጣሉ ብዬ ትቻቸዋለኝ። አንዳንድ ሽታ ሰማው ሲንጫጫ ግር ግር ግር ግር ግር ግር ሲንጫጩ ሰማኝ፣ ጫጫታ ሰማኝ። ቀንታችኋለሁ ምላ በደንብ ቀንታችኋል። እግዚአብሔርን አምሮ አምሮብኛል ሁሌ የጮህ አምሮብኛል ማለት ነው። መቤቴ እስኪ ሁኝ አምሮብኛል ማለት ነው። ሰው ሳይነካችሁ፣ ሰው ሳይደርስባችሁ፣ ስማችሁን ሳይጠራ የተንጫጫችሁ ሰዎች ቀንታችሁ ነው። አይ ነው ያስቀናል። አጋሰሳቱን ነው ምላችሁ አጋሰሳቱ። ይሄ ነው ምክሬ። የሚቀጥል ከሆነ ደግሞ ይቀጥላል። የመልስ ምቱን ጥሩ ነው። እኔ ጋይስ የማንም ጥላቻ የለኝም። እኔ ጌታ የላይን እንትን ያለ ልጅ እኔ የማንም ጥላቻ የለኝም። ብትወደኝም ባትወደኝም ለእኔ የሚጠቅመኝ የሚጎዳኝ ነገር የለም።